በፖፕሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ ዘወትር ረቡዕ በዚህ ሰዓት የሚቀርብላችሁ የብርሃን አጽናፋት የተሰኘ ተከታታይ የሬዲዮ ድራማ ነው። የብርሃን አጽናፋት ጤና ይስጥልን እንደምንሰነበታችሁ አድማጮች የታጉ ልጅ አቡሽዬ ቆሻሻ ላይ በመጫወቱ እና ከሽንት ቤት መልስ እጁን ባለመታጠቡ ታሟል እናቱ ብሩክታዊት እንደመከረቻት ልጇን ሁለተኛ እንዲህ እንዳያደርግ እየመከረችው ሰውነቱ እንዲጠነክር የተለያዩ የምግብ አይነቶች እየመገበችው ነው መምህር ነጋሽ እጁን በሳሙና ታጥቦ ምሳውን ለመብላት ሲዘጋጅ ባለቤቱ የት ሄዶ እንደቆየ ስትጠይቀው ተገኔን ፍለጋ መሄዱንና ወደ ፍርኩታ የሚሄድ የከባድ መኪና ሾፌር እንዳሳፈራት መስማቱን አጫወታት። አክሊሉ ዶዮ ጋር መጥቶ ነገ ሌሊት ዘጠኝ ሰዓት ላይ ድንበር የሚያሻግሯቸው ሴቶች እንዳሉ ነግሮት ከዚህ በፊት ለላካቸው ሴቶች የሚደርሰውን የኮሚሽን ክፍያ ሰጠው። ወይዘሮ ጧፌ በወባ በሽታ በጠና ታመዋል። ብሩክታዊት ቤታቸው ሄዳ እርዳታ ስታረግላቸው አቶ አስመላሽ መድኃኒት ፍለጋ ሄደው ሲመለሱ ከቤት ስላገኟት ባለቤታቸው የታመሙት ወባ መሆኑን ብትነግራቸውም አልሰማ ብለው ከቤታቸው እንድትባረር ጋሻውን ሲያዙ ሰምተን ነበር። ክፍል ዘጠና አንድ የብርሃን አጽናፋት ተከታታይ ድራማችንን ያበቃ ነው። የዛሬውም ተከታይ ክፍል አሁን ይቀርባል። መሰረት መሰረት! ምንድነው? አቤት፣ አት በአፌ ምግብ ስለያዝኩኝ ነው ነው ቢልኝ፣ ውልሽ የጭቅና ስጋም ትችልሻለሁ። ስጋ? አዎ፣ ልጄ ፈርጣም እንዲልልኝ በደንብ ሰርተሽ ቤ የሆን አክሊሉ፣ ምን ነው? ቤዛ ትምህርት ቤት አልሄደችም አሉ። ለጥራትና እሷ ትስራልሽ። እኔው ሰራዋለሁ። ምን ነው ስጦታ? የደስ አላሰኘሽም? ደስ ብሎኛል። እና ተነሳሽ አትቀበይም እንዴ ወይስ አባወራው፣ ጓዳ ገብቼ ላስቀምጠው። አራምጣው ምንድን ነው አንቺ? ምን አላየሁትም ነው። ይህንን ነው? አዎ እሱን ነው። ስበላ ነበር የምትው እሱን ስትውጪ ነበር አለ። ልደብቅ ፈልጌ ሳይሆን፣ አክሊሉ። የምን ኪኒን ነው? የቫይታሚንን ክብል ነው። ለእኔም ከሆነ ለተረገዘው ልጃችን ይጠቅማል። እንደሱ ብላ ምክር ያጠጣችሽ፣ ብሩክ ታይት ነች የነገረችሽ? አክሊሉ እንክብሉ ለእኔም ሆነ ለጽንሱ እንደሚጠቅም እየነገርኩህ ነው። የሰጠችሽ እሷ ነች? ሆይ እሷ መሆኗን ብነግርህ ከመናደድ ውጭ የሚፈጠር ነገር ይኖራል? የሚያናድደኝን ታውቂያለሽ። ይሄ ግን ሊሆን አይገባም። ጠቃሚ ነገር ከየት አግኝቼ ብወስድ ለምን ትናደዳለህ? ብሩክ ታይት ለእኔ መልካም እንደማታስብ ስለማውቅ ነው። አክሊሉ አሁን አንቺም የምትወድሽ የምታስብልሽ መስሎች ነው እንጂ ከኔ ጋር አለመግባባት በመፍጠር ልታቃቅርሽ ነው አላማ። መቃቃርን ምን ያመጣዋል? የእሷ መጠቀሚያ። ስቶኝ፣ እንዴት አያመጣም? ንገሪ። አክሊሉ፣ አንድ ነገር ልጠይቅህ። ይህንን ስጋ ከፍር ኩታ ያመጣህልኝ ለእኔና ለጽንሱ አስበህ አይደለም? እኔም አምሮኛል በዚህ ላይ ይጠቅመኛል ብዬ የምን ነበር አምጣልኝ ብዬ ነበረው? ማንጎ ብርቱካን ያልሽውን ነው? አዎን። ከሱ በላይ ተሸክመ የመጣው ስጋ ያንሳል ልትይ ነው? መሠረት አልወጣኝም። ገንቢ ከሆነው ምግብ በተጨማሪ ለጤናም የሚበጅ የምግብ አይነት ምግብ ያስፈልገናል ለማለት ነው። እነዚህም የእንክብሎች ድጋፍ ተመሳሳይ ነው። አሁን ገባኝ። ተዩ ተዩ፣ ለካ ብርቱካንና ማንጎ የላክሽኝ አንቺ ሳቶኝ። ብሩክ ታይት በተዘዋዋሪ ነበረቻ። አክሊሉ ይህንን ነበር በንዴት ስቃወም የነበረው። ጭራሽ ካንቺ አልፋ እኔንም እንድታዘኝ አደረግሽልኛ። አረ በፈጠረህ ረጋ በልና እንነጋገር። አታባቢኝ ባክሽ፣ ትዳራችንን ለማፍረስ እየተባበርሽ አትምከርኛ። አንቺ እኮ በምን መንገድ? በቃ በቃ በቃ። ማማ ጩኸታችንን ሰምታ እየመጣች ነው። ምንም እንዳልተፈጠረ እንሆል። እኔና አንቺ ማታ እንጨርሳለን። እሺ፣ ማታ እንገናኛለን ጤና ይስጥልኝ። ጤና ይስጥልኝ። ምን ነበር? ምን ፈልገሽ ነው? ሰዎች ናቸው አናግሪ ብለው ወደዚህ የመሩኝ። ሰዎች? ምን አይነት ሰዎች? ቆይ ምን ፈልገሽ ነው? የምፈልገውማ ስራ ነበር። እዚህ ገብተሽ አናግሪ ስላሉኝ ነው። እሺ፣ እሱ ጋር ተቀመጭ። እሺ። እሺ፣ ከህን የመጣሽሁ? ከሰንቀሩ። ስምሽ ማን ነው? ተገኔ ከሰንቀሮ እንዴት ነው የመጣሽው? ታሪኩስ ረጅም ነው፣ ባልናገረው ይሻላል። መልካም፣ ወደ እኔ ያመጡሽ እነማን ናቸው? ከሰንቀሮ ወደዚህ ያመጣኝ አንድ ባለ መኪና ነው። እሺ። ስራ መግባት እፈልጋለሁ ብለው ይህን ያንተ ቤት አሳይቶኝ ወደሚሄድበት አመራ። እናስ ስራ የምታስገባው አንተ ነህ ወይስ ተሳስቻለሁ? እኔ ነኝ እኔ ነኝ። አይ ዝም ብትል ጊዜ ተሳስቼ እንደሆን ብዬ ነው። አይ ዝም ማለት ሳይሆን እያየውሽ ነበር። ምንነቴ ቁንጅናሽን? ታስገባኛለህ ስራው? ምን ምን ስራ ትችያለሽ? ሁሉንም አይነት። እንደዚህ አይነት መልስ እንኳን ጥሩ አይደለም። ምግብ ማብሰል፣ ልብስ ማጠብ፣ ልጅ መጠበቅ በሙሉ እችላለሁ ልልህ ፈልጌ ነው ሁሉንም አይነት ማለት። ግን ሌላም ስራ ያካትታለ። ምን አይነት ግድ የለም እለምዳለሁ። እሱማ መልመድሽ መች ይቀራል። ሁሉንም እንዳስለመድ ነው፣ ትለምጃለሽ። ከዚያ በፊት ግን ቆይ፣ የሚከፈል ብር እንዳለ ሰምቻለሁ። እሱን አይደለም፣ ከፀሐይ ስለመጣሽ የሚጠጣ ነገር ልጋብዝሽ፣ ልግዛልሽ። እግዚአብሔር ይስጥልኝ፣ አመሰግናለሁ። ችግር የለም፣ ያንቺ አይነት ቆንጆ አይደለም ማንም ስራ ስለማያጣ አትስኪ። ቁንጅናዬን ባታነሳው ይሻለኛል። ምን ነው ለዚህ የዳረገኝ ምን ሆነና? የምሻው ስራውን ነውና፣ ፈልገ በፍጥነት ብታስገባኝ ደስተኛ ነኝ። ምንሽ በቃ ሊሄድ። እኔ ወዴት? ወደ ቤት። ቢራት ደግሞ ደምሴ። አይ ይቅርብኝ። ምን ነው ሰላሜና? እንዴ ምን አጠፋውኝ? አንድ ቢራ ጠጥተህ ሊሄድ የምትለታ ለምንድን ነው? አይ ለእሱ አይደለም። እቤት ገብቼ ትንሽ ነገር ማጥናት ስለፈለግኩኝ ነው። በላው ምን አሳቀ? እኮ እኮ አንተ ነህ በዚህ ሰዓት ገብቶ ወረቀት የምትገልጠው። ታቦር እኔ ምለው እንዲሁ ሰው እውነቱን ተናግሮ የመሸበት ማደር የሚጀምረው መቼ ነው? ምንድን የምትቀባጥረው? ለምን እውነቱን ለኑንዱሻ አትነግራትም? መ ቤትሽ ስለ ቀዘቀዘ ሌላ ቤት ሄጄ መጠጣት እፈልጋለሁ ብለህ ለኑንሽ እውነቱን ንገራት። ኑንሽዬ ይህንን ዘላባጅ እንዳትሰሚ። ቤት አልቀዘቀዘም። አንቺም ውሸት ውስጥ ልትጨመሪ ነው እንዴ? አዎ፣ ሰዓቱ ገና ስለሆነ ነው እንጂ ቤቴ ቆይቶ ይሞቃል። አንቺና ሴቶችሽ የጠጭ ያለህ እያላችሁ ደጅ ደጁን እያያችሁ ውሸት። ታቦር ዝም በል አልኩ። አንቺ እስቲ ሙዚቃ ሞቅ አድርጊ ባክሽን። እኔ በጥሩም ባየ ሞቅ ላርገው። አንተ ግን ለምንድን ነው የምታናድዳት? ቤቷ የቀዘቀዘው በቤኪ ሌላ ቤት መግባት ሆኖ እያለ ሙዚቃው ሞቅ ይበል፣ ዝድል ብል አድርግ። ራሷን እያታለለች እኮ ነው። ከደቂቃዎች በኋላ ቤቷ ይሞቃል። እውነት ነው አልክ። እንደው ግን ስለ እውነት ካነሳ እስኪ ቁጭል ቁጭል። ምን ለመሆን ትጠየቃለህ? ጓደኛ እሱ ባለው በዚህ ሰዓት የት እንደሚገኝ ለኑኑሽ ነገራት ታቦር። ቤቷን ባንድ ግሩም የሚያቆመው ሀብታም የት እንዳለ ነገራት ኑኑሽ። ይህንን ተይ፣ ቤኪ የገባችበት ቤት ናቸው። አሁን አንተም ወደዛው ልትሄድ አይደለም? ምን አላፍህን ብዘጋ። እሱ ባለውስ ውሽማውን ተከትሎ እዚያ ቤት ያምሽ። እኔን የሚገርመኝ የደምሴ ነው። አይደለም፣ ጊዜ አቶ ጠና ወረተኛ ነው። ምኑ ገረመሽ? እሱ ደግሞ የእኔም ቤት አቶ ጠና ሌላ ቤት ጀመረ ኖ ኖሽ፣ አሁን ገና ልታስቂኝ ነው? በምኑ? አንተ የከፈትሽው ንግድ ቤት ምን እንደሚሸጥበት ትዘነግዋለሽ ልበል? ቢያውቅ ኖሮ ከቤኪ ጋር ያስተዋወቅኩት እኔ ነኝ። እኔም የምለው እሱን ነው። የቤቷን ንግሥት ንብ ስታባረያት ተከትሎ መሄድ ደግሞ ደንብ ነው። ማነው የቤቱ ንግሥት? ቤኪን የምታደርገው አንተ? አንቺ እዛ ላይ ራሴ እንደሰቀልኳት ወደ ታች አውርጄ መፈትፈጡንም እኔኑ ንሽ አውቅበታለሁ። እግዚአብሔር ይሰቅላል፣ እግዚአብሔር ይጥላል። እኔ ማቀው ይሄንን ነው። ታያለ ታቦር ታየኛለ። ገበዬን ማዘግታት ቀርም ቤኪን ሰራላታለሁ። ታደርጎን ብለን የምትስቀው አደለም፣ አደለም፣ አደለም። አሁን ቤት ያልቀዘቀዘም እያል ስትከራከሪ ነበር። ለካ ሰው እንደኔ ሲያብድ ብቻ ሳይሆን ሲናደድም እውነቱን ይናገራል። የሙሉ አባት! አረ የሙሉ አባት! አቤት! ጧፌ ተቃጠልኩ። እስቲ ውሃ ስጡኝ። ውሃ። እንዳይሰሟቸው። አጎቴ መንገሻ መድኃኒቱን ያረግ ሰዋል ነው ያለኝ። ትንሽ ታገሽ። ጧፌ! አረ ውስጤን ተቃጠለ ነደድኩ። አይዞሽ አሁን መድኃኒቷ ተገኝቷል። እሱን ስትወስጂ ወዲያው ነው የሚሻልሽ። ያውም አፍታ ሳይቆይ ነዋ። ይፍጠኑ እሺ። ምጥን አንቺ ልጅ ውሃው ሞቀ? አሁን እየደረሰ ነው። ደና መሻችሁ ማነሽ ማሬ። ውሃው ለብ ካለ ይበቃል። ምን መድኃኒት ልሰጣችሁ ነው? አዎን ምን ነው? ደነቀሽ? መደነቅ አይደለም አባባ አስመላሽ፣ አንዴ ላናግሯት። ጨርሰናል፣ እባክዎት አባባ ደጄ። እንዳት ደርሽ ብዬ ነግሬሻለሁ፣ ሌላ ችግር ሳቶኝ። አሁንም ብትሄጂ የማማ ጧፊ በሽታ አትጨነቂ፣ እድሜ ላጎቴ፣ በሽታውም መድኃኒቱም ተገኝቷል። በሽታቸው ወባ እኮ ነው፣ በሮክታዊት ሌላ መድኃኒት በፍጹም እንዳትሰጧቸው፣ ባካችሁ። ሌላ መድኃኒት ብለሽ የምታቀዩ አገር ያወቀ አጎቴ ላከውም መድኃኒት ነው። እሺ በሉና ያድምጡኝ። በመሳሪያ በሽታቸውን አረጋግጫለሁ። በቶሎ መድኃኒቱን እንድስጣቸውና እኔ በዚያ አልስማማም። አባባ ቆይታ ያትምጥን። ከዚህ ትሄጃለሽ። አትሄጅም። እሄዳለሁ። አባባ አንዴ ብቻ ይስሙኝ። ሌላ መድኃኒት እንዳይሰጧቸው፣ በሽታው ይደበቃል። የምዬ ላብዬ አሉ። አንቺ ይሰጣቸው የምትይው መድኃኒት ነው በሽታቸውን የሚደብቀውም የማያድናቸውም። ተሳስተሻል። ምጥን ብሩክታይት። አዎ፣ የሚያድናቸው ይሄ ብቻ ነው እሺ በሉ። አሊያም ወደ ጤና ኬላ ይዘናቸው እንሂድ። የትም አትሄድም አንቺ የምትሆንም አልሰማም። የሁሉ አባባ ሚስቴን ላስታምበት ሄጅልኛል። አንቺ ደፋር! ቆይ አባባ አይቆጡ። አይኔ የዞራ ዞራ አረጋታለሁ አንቺ ሴት እራስሽ ልጠይቅሽ እስቲ ጤና ነሽ እኔ አሁን አንቺ እንዲህ ችክ ማለት የጤና ነው አልመሰለኝም እንዴት ይሁን ላንቺስ ስላባባስ ምላሽስ ንግሪ ማሳምናችሁ አሳማኛም አንቺ ነሽ አሁን አይኔ እያየ ልቤ እያወቀ መቀመጥ ምን ያህል እንዳቃተኝ ወይዘሮ ጣፊያ ያመማቸው ወባ ነው እመኝኝ ግድ የለም የምታያት ወባ አንቺው እራስ ላይ ወታ ሳታዘባርቅሽ አልቀመችም። ደምሽ የውሻ ሳይሆን ብትጅ ብሩክታይት አረ ተይ ምጥን። አንቺ እንኳ ሺ በይኝ። እኔ እኮ እረዳሽ አለሁ በተረዳሽ እረዳሽ አለሁ። እንዲህ ሳትጠሪ እየመጣሽ ካላከምኩ መድኃኒት ካላዘዝኩ የምትይው ምጥን? አዎ በሌላ ሌላ ቀሰብ ላይ የጠፋውን ስምሽን ደግ በመስራት ለማደስ ነው። በይ በይ ጅብ ሳይበላሽ እጂ አምላኬ፣ ለማን ይሁን ነገር የማሳምነው። ጧፌ ቀና በይ፣ መድሃኒት ሽን እንዲ። እናንተ ጉድ ሆኛለሁ። ጧፌ፣ ጧፌ! እረ ወይኔ፣ ዛሬ ጧፌ አትሰማም። አክሊሉ ባለቤት ነፍሰ ጡር ናት። በአመጋገብ ደግሞ ኃይል ሰጪ ምግብ ብቻ ሳይሆን ለጤና የሚበጅ ፍራፍሬና የቅጠላቅጠል ምግቦች ያስፈልጋታል። አክሊሉ የፍራፍሬ ምግብ አያስፈልግም የብሩክታዊት የማይረባ ምክር ነው ካለ፣ መሠረት ምን ይበጃት ይሆን? ተገኔ ያለ ዕድሜዋ ትምህርቷን አቋርጠው ቤተሰቦቿ ሊድሯ ሲሉ ጠፍታ ሥራ ልትቀጠር ደላላው ዶዮ ቤት መጥታለች። ዶዮ ተገኔን እንደ ሙሉ ጉድ ይሰራት ይሆን? ቤኪ ከኑኑሽ ቤት ለቃ ሌላ ሆቴል በመግባቷ የኑኑሽ ሆቴል በመቀዝቀዙ ኑኑሽ እሰራላታለሁ ብላ እየዛተች ነው። ምን ታረጋት ይሆን? አቶ አስመላሽ ባለቤታቸው በጠና ታመው ብሩክታዊት ልትረዳቸው ብትሞክርም አሻፈረኝ እንዳሉ ባለቤታቸው በመደካከማቸው በድንጋጤ ጮኹ። አቶ አስመላሽ አሁን ምን ይውጣቸዋል? ይጫወቱልን ሽመልስ አበራ እንዳትሉ፣ ባዩሽ አለማየሁ እንደ ብሩክታዊት፣ ታፈራው መብራቱ እንደ ምጥን፣ ዳንኤል ሙሉነህ እንደ ታቦር፣ ዘነበ ተስፋዬ እንደ ዶዮ፣ ወንጌል ሸቴ እንደ ደምሴ፣ ማስረሻ ደጌ እንደ ኑኑሽ፣ ኢየሩሳሌም ነጋ እንደ መሰረት፣ ቅዱስ ገብረ ሥላሴ እንደ ተገኔ፣ ጀሚል አብዱለጢፍ እንደ አቶ አስመላሽ። ደራሲያን ሰአዳ መሐመድ፣ ቴዎድሮስ ተክላረጋይ፣ አዲስ ገብረ ማርያም። አዘጋጅ ደጀኔ ጥላሁን ተራኪ ዓለም ፀሐይ በቀለ፣ በቴክኒክ ያቀናበረው መስፍን ብሩ። አድማጮቻችን፣ ይህ ድራማ የቀረበው በዩኒሴፍና ሴቶች ህፃናትና ወጣቶች ጉዳይ ሚኒስቴር በጋራ ባደረጉልን ድጋፍና ትብብር ነው። ለአስተያየቶቻቸው አድራሻችን ፖፕሌሽን ሚዲያ ሴንተር የመልዕክት ሳጥን ቁጥር 672 አዲስ አበባ፣ የስልክ መስመራችን ደግሞ 0115541302 ነው በዚሁ ስልክ ቁጥር መልእክቶን ሊተዉ ይችላሉ። በደህና ቆዩ።